ዳኒ በስተመጨረሻ ተዋረደ አባባና ካሌብ ሳሎን ቁጭ ብለው ስለ ቲና ፎርጅድ ወረቀት ፈርሞ በመስጠቱ እያወሩ ነበርና ይህን ጊዜ እኮ አሁን ኦሪጂናል ወረቀት ቤቱን ፈርሞ ሰጥቶኛል እያለች በደስታ አብዳ ይሆናል አለ ካሌብ በጣም እንጂ አለ አባባ። ቲና ማለት እጅግ በጣም ራስ ወዳድና የገንዘብ ሰው ብቻና ብቻ ናት። ትክክለኛ ትዳርም ሆነ ህይወትም አትፈልግም። ካሌብን ብትወደውና ብታፈቅረው ብቻ እንጂ እሱንም ብትወደውና ብታፈቅረው ኑሮ ያገኘችውን ፎርጅድ ወረቀት እንኳን መሆኑ ውስጡ ባያቅ እኔ ኮ አባዬ ቤት ሰጠኝ እና ዘና ፈታ እንበልብላ ለእሱ ታማክረው ነበረ። ግን እሷ ድምጿን አጥፍታ ከቤት ጠፍታ ሄደች። ዳኒም ደግሞ የተፈጠረውን ነገር እያብሰለሰለ አንድ ቤት ብቻዋን ልትበላ አትችልም እያለ ግራ ተጋብቷል። ስለዚህ ምርጥ ስራ ነው የሰራ ነው እያለ አባባ ለካሌብ እየተናገረ ይገኛል። ካሌብም ደግሞ አባዬ አንተ ኮ የምታደርጋቸው ድንቅ ነገሮች እጅግ በጣም ይለያሉ። እንዲህ አይነት ራስ ወዳድና መጥፎ ሴት መሆኗን የተረዳሁበት ብዙ ጊዜያቶች አሉ። አሁን የምፈልገው ነገር ቢኖር ቲናን ፈትቼ ነፃ መሆን ነው የምፈልገው አለ። ከዛስ የኔና ያንተ አሳብና ቅድ አንድ መሆን አለበት። ካሌብ ጅል አትሁን! የዳኔን ፍቅረኛ እንደሚወዳትና እንደሚያፈቅራት እያየን ነው እሱ ደግሞ ለእሷ የሚያደርገውንና የሚሰራውን መጥፎ ነገር አንድ ቀንም ለኤደን ነግሯት አያቅም። ስለዚህ ያለውን እውነታ አፍርጠን እንነግራለን ብለው ሲያወሩ አባትና ልጅ በድንገት ቲናም በር ላይ ተለጥፋ እያዳመጠች ነበር። ትሁት ዛሬ ከሚባለው በላይ የደስታዋ ቀን ነው። ለምን? አባባና ዳኒ ቁጭ ብለው ሲያወሩ አራት ሚሊየንም ብር በድጋሚ ጠይቆ ችግር የለውም ልጄ በቅርብ ጊዜ እሰጥሃለሁ ብሎ ቃል ገባለት ደስ አለውና ዳኒ እንደውም አባዬ አምስት ሚሊዮን ብር አድርጌ እሰጥሃለሁ እኔ አንድ ሚሊዮን ብር እጨምራለሁ ወር ባልሞላ ውስጥ እመልሳለሁ እያለ ተናገረ አባባም አረ ችግር የለውም እኔ አራጣ አበዳሪ መሰልኩ እንዴ ይህንኑ ያበደርኩህን ከመለስክ ለሌላው አታስብ ኔ ልጅ አንተ እኮ ካሌብ ነው የምትመስለኝ። ሁለ ለመናህ ከዚህ ከቤት እንኳ ሳጣህ የሆነ ቅር ይለኛል፣ እና እጅግ በጣም ጥሩ ልጅ ነህ። እህትህ ግን ቤቱን ፈረመልኝ ብላ ከይሄን ያክል ጊዜ ትዳሩን ትቶ መጥፋት በጣም ይደብራል። እንዲ አባዬ፣ ይህን እኮ ችግራቸውን ካሌብና ቲና መፍታት አለባቸው። አንተ ምን አጨናነቀህ ብሎ አለው። እስከማቃት ድረስ ቲና በጣም ጥሩ ልጅ ናት። ምናልባት ካሌብ አስቀይሟት ይሆን ልጅ ብሎ ጠየቀ። ዳኒም ደግሞ እኔ አላቅም ስልክ እያነሳችልኝ አይደለም፣ ስለዚህ የተፈጠረውን ችግራቸውን ራሳቸው ቢፈቱ ይሻላል ብሎ አለ። ዳኒ አሁን ላይ ኤደን አባባ ጥሩ ሰው ናቸው እያለች ወደዛ ቤት መመላለስ አበዛች። ካሌብ ደግሞ እዛ ቤት መምጣቷንም ባይወድ የአባቱን ስራ ሙሉ ለሙሉ አምኖ መቀበል አልፈለገም። ቢያንስ ዳኒ መጥፎ ሰውና ክፉ ሰው ቢሆን እቺ የማታቀውን ኤደንን ማስቀየም አልፈልግም እያለ ተናገረ። አባባ ደግሞ ካሌብን ምን አለ? ስማ፣ አይኔ ልጅ የምንህን ነገር የምታደርግ ከሆነ አድርግ፣ በሆነ ባልሆነው ባትመጻደቅ ደስ ይለኛል ብሎ አለው። ሰላም ሰላም ሰላም! ውድ የተከበራችሁ የደሴው አርግብ ቤተሰቦች፣ እጅግ በጣም ተወዳጁና አጓጊ የሆነው የግፈኛዋ ሚስት እና የቤት ሰራተኛዋ ትሁቴ ፍጥጫ እንደቀጠለ ይገኛል። ቲና እንግዲህ ፎርጅድ ወረቀት ተሸክማ ከቤት ጠፍታ አሸወይና እያለች ትገኛለች። ዳኒ አሁን ከባድ ስቃይና ፈተና ወደፊት ተዘጋጅቶለታል። የሚወዳትንና የሚያፈቅራትን አባባ ካሌብ ጋር ለማጣመር አንድ ሁለት እያለ ይገኛል። ትሁትም ደግሞ ዳኒ እጅግ በጣም ጦሮ ልጅና ትዕግስት ያላት ልጅ ናት። እኛም ደግሞ ይሄ ሁሉ ቤተሰብ የወደዳት በእሷ ተግባርና ሥርዓት ብቻና ብቻ ነው። አንተ ግን ለሷ ግማሽ እንኳን ታክል ጥሩና መልካምነት የለህም። ስለዚህ እያደረክ ያለውን እውነታው መናገር አለብህ። ቶሎ እንድታገባትና የግልህ ማድረግ አለብህ። ምክንያቱም ልጅቷ ምናልባት ካሌብ ዓይን አብዝቶባታልና ከካሌብ ጋር ሌላ ነገር የጀመሩ እንደሆን ነገሩን አትችለውም አለችው ታይቱ። ትሁት እንዲህ አይነት ቀልድ እኔ በፍጹም አልፈልግም ኤዱን ማንም ከሚወስድብኝ ሞቴን እመርጣለሁ። እሷን የነካ በደስታ አይኖርም እያለ ፎከረባት። ሀይ ትሁት፣ አሁን እንግዲህ ዳኔን እያበገነችውና እያናደደችው ትገኛለች። ኤደን ቡና ጠጥተው ሲጨርሱ አባባ ጋራ ቁጭ ብላ ነበርና ከዳኔ ጋር እያወሩ እየተጫወቱ፣ አባባ አንተ መልካም ሰው ነህ በጣም ዳንኤልም በጣም ይወድሻል። እኔልሽ በጊዜ ተጋብታችሁ የራሳችሁን ህይወት መኖር ትችላላችሁ። ብር በራሱ ጊዜ ይመጣል። ደግሞ ገና ወጣቶች ናችሁ፣ ሰርታችሁ ማገኘት ትችላላችሁ እያለ አባባ የዘወትር ምክሩን መከረ። ቡናውን ጠጥተው ከጨረሱ በኋላ ኤደን ትሁት መጣችና የምጨምረው ነገር አለ፣ አባዬ የምትፈልጉን ነገር አለ ብላ አለች። አይ የኔ ልጅ እናመሰግናለን፣ ጥሩ ቡና ነበር ያፈላሽው ብሎ አባባ ተናገረ። ኤደንም ደግሞ ትሁት በጣም ነው የማመሰግነው፣ እጅግ በጣም ደስታ ያለሽ። እቃውን እኔ ነኝ የማገዝሽ፣ ዛሬ በጣም ስራ በዝቶብሻልና ና አብረን እናጥባለን ብላለቻት። ወደ ክችን ተያይዘው ገቡና እንዴ እኔ እኮ ሰራዋለሁ፣ ምንም ችግር የለውም። ውይ በጣም ጥሩና መልካም ልጅ ነሽ። ዳንኤል እንደዚህ አይነት አስተዋይና መልካም ፍቅረኛ ያለችው አይመስለኝም ነበር፣ አለች። እንዴት ማለት ማለት? እውነት አንቺ በጣም ደስ የምትይና ፈታ የምትይ ልጅ ነሽ፣ አለች። አረ ችግር የለውም እኔ መቀመጥ ደስ አይለኝም ስሰራ፣ እንዲሁም ደግሞ የምፈልጋቸውን ነገር እንትንስል ስቀመጥ በጣም ነው የሚደብረኝ፣ አለች። እሺ ችግር የለውም አንቺ ሳ ፍቅረኛ ምናምን ጓደኛ ያለሽም አለቻት። አይ እኔ ጓደኛ የለኝም፣ እቃዬ፣ እስቶፌ፣ እንዲሁም ደግሞ ዲስቶቼ፣ ሳህኖቼ ናቸው ጓደኞቼ። መቼም ከሰው ሀገር መጥቼ ለስራና ላላማ መሆኑን ታውቂያለሽ። ይሄን እቅድ ካሳካው በኋላ ግን የኔ የምለው ህይወት ይመጣ ይሆናል ብላ አለቻት። ችግር የለውም ትሁት፣ አንቺ ደግሞ እጅግ በጣም መልካምና አስተዋይ ሰው ነሽ፣ በጣም ነው የወደድኩሽ። በጣም አመሰግናለሁ ብላለቻት። ደሞ ቤተሰቡ በሙሉ ከምልሽ በላይ በጣም ደስ የሚሉ ቤተሰቦች ናቸው። በተለይ አባባ ያለው ፍቅር እንደዚህ፣ የሰው ልጅ እኮ ከቤተሰቡ ጋር ሲጠያየቅ ሲያወራ ደስ ይላል፣ አለች። በጣም በጣም እንጂ አባዬ ከምታስቢው በላይ መልካምና ጥሩ ሰው ነው፣ ብላ ትሁት ስትመልስላት ዳኒም ደግሞ አባባ ጋር ቁጭ ብሎ ነበርና የኔ ልጅ በጣም ጥሩ ልጅ ናት፣ ስነ ስርዓት ያላት ልጅ ናት። እንግድነት መታ እንኳን የተጠጣበትን የቡና ቃ ልታነሳ ወደ ክችን ሄዳለች። ያንተ እህት ግን ቲና አንድ ቀን እንኳ በብርጭቆ ውሃ ቀርታ ስትጠጣ አላየሁም። ትሁት እንደ ሀርጌ ትሁት ይዘሽ ነይ እያለሽ ከመነጫ ነጭ በስተቀር ሁሉም ሴቶች እኮ አንድ አይደሉም አባዬ፣ እጅግ በጣም መልካምና ጠንካራ ሰዎች አሉ ብሎ አለ። በዛውም ልክ ታዲያ በራሳቸው ጥንካሬ ላይ እምነት ይፈልጋሉ። አንተን እንደምትወድህና እንደምታፈቅርህ ያስታውቃል። ግን እምነቷ ሌላ ቦታ ላይ ቢሆን በጣም ከባድ ነው። ጥንቃቄ አድርግ ዳኒ፣ ሌላም ሰው ደግሞ አይቶ እንዳይቀማህ በጊዜ ብትጋቡ ጥሩ ነው ብሎ አባባ ደግሞ ተናገረ። ዳኒ የአባባን ንግግር ከሰማ በኋላ ምን እየተፈጠረ ነው እዝ ቤት? ይች ልጅም እግር አብዘታለች፣ ከቶ ምን ብለዋት የሆነ እያለ ጥያቄ ውስጥ ገብቷል። ወደ ክችን ተመልሶ ሲገባ ኤደን ከትሁት ጋር ቃዋን እያጣጠበች ነበርና የኔ ሚስት አደከመችሽ አደለ? ውይ ዳኒ በጣም ፈታ ያለችና ጥሩ ጓደኛ ነው ያለችህ በጣም ደስ ትላላችሁ ብላ ስታሞጋግስ አመሰግናለሁ ትሁት። ውይ ዳንጌ ትሁቴ ማለት እኮ በጣም ንንጃ በጣም ወድጃት አለሁ። ለየት ያለች ሴት ናት እና ትለያለች ብላ ስትለው አዎ ትሁት በጣም ምርጥ ልጅ ናት ብሎ እሱም ተናገረ። አይደል አለች ትሁቴ ማለት ነው። ምክንያቱም እሷ ፊት እያስመሰለ ትሁትን ሲያመሰግናትና ሲረዳት በጣም የሚገርም ነገር ነው። በመጨረሻ ላይ አባዬን እኮ ትተሽው ከትሁት ጋር ጊዜሽን ታሳልፊያለሽ እንዴ? አባዬን ተሰናበችውና እንድንሄድ ብሎ አላት። እሺ ብላ ከክችን ወደ አባባ ዘንድ ሄደች ማለት ነው። ኤደን ዳኒ ትሁት ጋር ቀረና እኔ እምልሽ ምን ትመክረኛለሽ ብሎ አላት። እችን የመሰለች ጠንካራና ጎበሴት እምነቷን ልጠብቅላት ይገባል። እያደረግክ ያለውን ነገር የሰማች ጊዜ ማሰብ መቻል አለብህ ብላ አለችው። እንዴ ምን ሊፈጠር ይችላሉ ልሽ ነው? ትሁት ኤዱ እኮ የኔ ብቻና ብቻ ናት። ይህን ሁሉ እያደረግኩ ያለሁት ለማን እንደሆነ ብታውቅሳ አለ። እሱ እንግዲህ ያንተና የሷ ውሳኔ ይፈልጋል ብላ አለች። አባባ እንግዲህ ዳንኤልን እንደ ጉድ አዝንቦበታል ማለት ነው ምክንያቱም የሰው ነገር ሁሉም ሲነካበት እንደሚያመው። እንዲሁም ደግሞ ኤደን አሁን ሌላ ሰው ጋር ብትማግጥብህ ምን ይሰማሃል? አንተም ቢሆን በሴት ገንዘብ ቲና የምትሰጥህን እየለቃቀምክ እሷን እንት ማለት ሳይሆን ሰርቶ ሚስትህን ለማሳደርና ለመለወጥ መሞከር አለብህ። ከቲና ጋር ያላችሁን ጉድ እሷ ብታውቅ ከባድ ነገር ነው የሚፈጠረው የኔ ልጅ አንተም ደግሞ ውሳኔህም መወሰን አለብህ። ከውሃ አጣጭህና ከህትህ ማንኛው እንደሚሻልህ አንተ ታውቃለህ። ቲና ደግሞ በአንተ መንገድ ልትወስን አትችልም። እንደ ወንድም ታከብራት አለ ከዛ በላይ ሕይወትህ ያንተ ብቻና ብቻ ነው ብሎ መከረው እና ስለዚህ አሁን እኔ ኤደን እየሰራሁት ያለውን ነገር ብታቅና ብትከዳኝ ስሜቱ ከባድ ነው። እኳ አባዬ አለው እንደዛ አታረግህማ የተፈጠረውን ነገር እውነታውን ትነግራታለህ። ከተረዳችሁ ተረዳችሁ። እሷ ግን በጣም አስተዋይ ልጅ ናት። ስለዚህ አንተ ሌሎች ሰዎች የሚያረጉት ነገር የሚደብር ከሆነ አንተም ላለማድረግ ሞክር ዳንኤል ብሎ አለው። የሆነ በጣም በጣም ግራ ተጋብቷል ዳኒ። አባባ ላይ ያሰበው ነገር እንዳለ ማለት ነው። ካሌም መጣና ደግሞ ዳኒን ለምን አታገባም ብሎ አለው። እስኪ ስለ ትዳር አንዳንድ ንገረኝ አንተ ከትዳር ከቲና ጋር እንዴት ናችሁ ብሎ ሲለው አሁን ላይ ጥሩ አይደለንም በፊት ግን የቲና ጥሩነትና መጥፎነት ሳይሆን ያየሁት በፍቅር ስለታወርኩ ብዙ ነገሮችን ተጎድቻለሁ አሁን ላይ ግን በጣም ጠንካራ ሰዎች በራሳቸው ሰርተው ለማገኘት የሚፈልጉና ጀግና ሴቶች አሉ እነዛም በምንም አይነት ሁኔታ ማሳለፍ የለብህም አለው አሀ፣ ለምሳሌ እንደ ኤዱ ኤደን እኮ ብዙ ነገር አትፈልግም፣ ባለን ነገር ደስተኛ ሆነን እንኖራለን እያለች እስካሁን ድረስ የምትለኝ ሴት ናት እኮ። እንደ እነዚህ አይነት ሴቶች ለትዳር በጣም ዋስትና ናቸው። በትዳር ውስጥ ላይ ታዲያ ብዙ ነገር ይመጣል፣ እነዛን ለማሸነፍ አንድ አይነት መሆን አለብን ብሎ አለው ማለት ነው። እንግዲህ ከቲና ጋር እንደማይፈልጋትና እንደማይወዳት አረጋገጠ። ዳኒ ደግሞ መንገድ ለመንገድ እየሄደ ለቲና እየደወለ ይገኛል ማለት ነው። ነይ ቶሎ፣ ሊፈታሽ ነው እኔ ያላንቺ ማናለኝ፣ ቶሎ ብለሽ እንዴት ትመጪ እያላት ነው። እሷም ሰሞኑን እመጣለሁ ብላ ስትለው ወደ ኤዱ ዘንድ ሄድና እስከ ዛሬ የለፋሁበት እቅድና አላማ ተሳካለኝ ብሎ ሲላት ስለ ደበቃት እዛ ቤትማ የሆነ ነገር አለ እደርስበታለሁ ብላ አለችው ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።